አሰላም ዓለይኩም ወራሕመቱላሂ ወበረካቱ። ክቡራን እና ክቡራት ውድ አርሒቡ መዝናኛ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁን? እነሆ አርሒቡ መዝናኛ ፕሮግራማችን ሰዓቱን እና ቀኑን አክብሮ መቷል። ዛሬም እንደተለመደው የተለያዩ አዝናኝ አስተማሪ ቁም ነገር ፕሮግራሞቻችንን አካተን ይዘን መተናል። እስከ ፍጻሜያችን ድረስ ከኛ ጋር እንድትቆዩ ከበድ አደራ እንላለን። ከሊዶ እንዴት ቆየ? እንግዲህ ሳምንት ያው ከእኔ ጋር በጣም ቆንጆ ነበረ። በጥሩ ሁኔታ ነው ያሳለፍኩት። እንግዲህ ምንም አይለም። ከንቺ ጋር እንዴት ነበር ሳምንት? አልሐምዱላ አሪፍ ነበረ። ማሻላ ማሻላ። እንደው እስኪ ያው ተመልካቾቻችንን እንግዲህ ያው መተናል ብለናል እና ሁሌም ከመጣን በኋላ ወደ ሻይ ቡና ከማለፋችን በፊት ወደ ፕሮግራሞቻችን ከማለፋችን በፊት ሳምንቱ ላይ ምን እንደታዘብን እናወራለን እና እንደው በዚህ ሳምንት ምን እንደታዘብሽ ከንቺ ብን ጀምር። ከትዝብትም ሳይሆን አብዛኛው ያው ያለንበት ጊዜ ፈተናዎች የበዙበት አይደለም? በተለይ ደግሞ ወጣትነታችን ላይ እጅግ በጣም ብዙ የሚጠናወቱ ነገሮች አሉ። ብዙ አብዛኛው ሰው ጋር አሁን ስጠይቅ ምን ምላሽ ሊመልስልህ ይችላል የኑሮ መጣበብ አይደለም። ወይም ደግሞ የሚኖርበት ሁኔታ በጣም አስቸጋሪ እና እንደው ችግር ውስጥ ነኝ ብሎ የሚገልጽልህ ሰው ይበዛል። በዛው ልክ ደግሞ እንደዚሁ ከአቅም በላይ ዱንያም ደግሞ እንደዚሁ እንደፈለገ የሆነችለ ሰዎች ይኖራሉና ስለዚህ ለምን እነሱን የሚያስታርቅ ብዙ ሰዎች ላይ የምናየው ባህሪ ሊሆን ይችላል አስበንም ሊሆን ይችላል ሳናስብበት በተለይ ኩራት የሚባለው ጋር ስንኮራ የተለያዩ ነገራቶቻችንን ተጠቅመን ሊሆን ይችላል ወጣትነታችንን፣ ጉልበታችንን፣ ገንዘባችንን፣ ውበታችንን፣ ብቻ እኛ አለን የምንላቸው ነገሮች ላይ እየተኩራራን ሌሎችን ደግሞ እነዚህ ተጣበው ወይም ደግሞ ተቸግረው ያሉ ሰዎችን ዞር ብሎ አለማየት ወይም ደግሞ እነሱን ከምንም አለመቁጠር ይታያል እና እሱ ላይ ብናወራበት ጥሩ መልእክት እናጋራለን ብያሰብኩኝ እና እስኪ ስለ ኩራት እናውሳ። እንግዲህ እኔ እንደው ኩራትን ሳስብ ብዙ ጊዜ አንዳንዴ ታውቆንም ሊሆን ይችላል፣ ሆን ብለን ማለት ነው። አንዳንዴ ደግሞ በጣም የከፋው ብዬ የማስበው ነገር ለምክርም የማይመቸው ሰው ኩራት ውስጥ ነው፣ ግን ኩራት ላይ እንደሆነ አያውቅም። ብዙ ሰዎች፣ ብዙዎቻችን ላይ እንደዚህ ይስተዋላል። ምክንያቱም ኩራት ሲባል ያው በጣም ብዙ ነገሮችን ይነካል፣ ብዙ ነገሮችን ይዳሰሳል እና በተለይ ደግሞ በዚህ ሰዓት አሁን ላይ ሁሉም ራሱን እንደ አዋቂ በቆጠረበት ሰዓት። ምክንያቱም ሶሻል ሚዲያ ብታይ፣ በየቦታው ብታይ ሕፃኑም ትልቁም የሚያውቀውም የማያውቀውም ሁሉም ራሱን እንደ አዋቂ ነው የሚቆጥረው። የሆነ ርዕስ ሲነሳ ወጥቶ የሆነ ትንታኔ ይሰጣል ምናምን እና እና በእንደዚህ አይነት ጊዜ ላይ ሞራ አብዛኞቻችን ኩራት ውስጣችን ልባችን ውስጥ እንዳለ እናውቃለን ብዬ አላስብም። እና እሱ ነው ትንሽ እንደው የሚያሳስበኝ ምክንያቱም የሚያውቀው ሰው ሆን ብሎ ከነፍስያ አንፃር አንጻር ሊሆን ይችላል ከተለያዩ ነገሮች አንጻር ኩራተኛ ሰው ምንም ጥርጥር የለም፣ ብትመክሪው ብትቆጭው ይመቻል። ነገር ግን ኩራቱን የማያውቅ ሰው ግን እንደትንሽ ትንሽ ያስቸግራል ብዬ አስባለሁ። ያው እንዳልከው ዲናችን ላይ ምን መሰረት አለው ኩራት የሚባለው ነው። አግባብነት አለው ብለው የሚያስቀምጡ ዓላማዎችም አሉ። ለምሳሌ ኩሩ ሰው ላይ አንተ የምትኮራበት መንገድ አለ። ምክንያቱም ኩርነቱን የበለጠ አንተ ላይ ምን እንዳደርግብህ ያለውን ነገር እየተመጻደቀ ወይም ደግሞ ራሱን ከፍ የሚያደርግብህ ከሆነ እኔ ከማንም በላይ ነኝ ብሎ የሚያስብ ከሆነ አንተ የሚያሰውዬ የበለጠ ወንጀል ላይ እንዳይገባ ተዋዶ አታደርግለትም፣ ወይም ደግሞ ተዋዶ አትሆንለትም። ራስን ከፍ የምታደርግበት ሁኔታ አለ ነገር ግን እዛ ላይ ብዙዎቻችን አንገኝም እና እንደውም እንደነዚህ አይነት ሰዎች ካሉ ይበልጥ በልበል ወይም ደግሞ ከስር ከስራቸው እራሳችንን ዝቅ ለማድረግ ነው ብዙዎቻችን የምንጋበዘው። አስሉ ከመሰረቱ ኩራት ትልቅ የቀልብ በሽታ ነው። ኩራት መልካም ነገራቶችን ያሳጣል። እንደ ድን እንደ እስልምናችን ስናየው ደግሞ እንግዲህ የሻይጣን መንገድ ነው ብለን መናገር እንችላለን። ለምንድን ነው? ሸይጣን አላሁ ተዓላ ከመጀመሪያው ከፈጠረው በኋላ ጀነትን ያክል ትልቋን ሀገር ሰቶት ነበር አይደለም? ከዛ ጋር ግን ለነቢዩላህ አደም ዓለይሂ ሰላም ስጁድ አርገህ ሲባል ነው ምን ያለው፣ እኔ ከእሳት ተፈጥሬ ከጭቃ ለፈጠርከው እንዴት አርጌ ስጁድ አደርጋለሁ በማለቱ ምክንያት ከአላህ ራህመት ወጣ፣ ተረገመ፣ ከትልቋ ሀገር ከጀነት ወረደ። ይህ ሰበቡ መሰረቱ ምንድን ነው ብለን ስናይ፣ ስለኮራ ነው አይደለም? ይልቁንስማ ለጌታው ታዛዥ ቢሆን ኖርማ የአላህን ትእዛዝ ቢያከብርለት ማለትም አክብሬ አልቄሳ ሰርቸዋለሁ ፈጥለዋለሁ ላለው ደግሞ ለሰው ልጆች የበለጠ ቦታ ቢሰጥ ኖሮ ያችንም ሀገር ባያጣትና ባይወርድ ነበር። ስለዚህ ኩራት አስሉ መሰረቱ የምንድን ነው? የሼጧን ነው። ነቢያችን ማስጠንቅቀውናል። ትንሽ እንኳን ምንድን የብናኝ ፍሬ ያክል ሚስካለ ዘራ የምትባለውን ያክል እንኳን ልቡ ውስጥ ኩራት ያለበት ሰው ይሄ ሰው የመጀመሪያ ጀነት ከሚገቡ ሰዎች አይሆንም ብሏል። ኩራት ስናይ በምን መልኩ ነው ሊኮራ የምችለው ብሎ አንድ ሰው ሊጠይቅ ይችላል። አሁን ላይ ዘመናችን ላይ እየተስፋፋ ያለው ፈሳዱ ሶሻል ሚዲያንም ስታነሳው ነበረ፣ ሀቅን አለመቀበል ነው። ከሰዎች ዘንድ ሀቅ አለ፣ ግን እኔ አዋቂ ነኝ፣ እኔ አሊም ነኝ፣ እኔ ምሁር ነኝ ብሎ ስለሚያስብ አንድ ሰው የሌሎችን ሀቅ ይገፋል፣ አይቀበልም። ህፃን ልጅ እንኳን ቢሆን ከሱ በእድሜም ሊሆን ይችላል፣ በዕልምም እንኳን ሊሆን ይችላል ከሱ ዝቅተኛ ሰው ላይ እንኳን ያለ ቢሆን እንኳን የሚናገረው ነገር ንግግሩ ሀቅ እስከሆነ ድረስ ሀቅን መቀበል ይሄ ግዴታ ነው። ነገር ግን ሀቅን ምን ማድረግ መግፋትና ማነወር ወይም ደግሞ ሀቅን ማጠልሸት ማበላሸት ይሄ ከኩራትም ይቆጠራል። ከዛም ባለፈ ደግሞ እንደዚህ ከበታቾቻችን ያሉ ሰዎችንም ትኩረት አለማድረግ የነቢያችን ሲፈታቸው ምንድን ነበረ? ከመሳኪኖች ጋር፣ ከአይታሞች ጋር ነበር ውሏቸው አይደለም። ግን እኮ ኩራት ድናችን ላይ ቢበረታታ ኖሮ ወይም ደግሞ መሰረት ቢኖረው ኖሮ ከእሳቸው በላይ ዓለም ላይ ሰው አለ ወይም ደግሞ ከእሳቸው በላይ ምድር አስተናግዳለች የሚለው እንድጠይቅ ያደርግሃል። እሳቸው እንኳን እንደዛ ሆነው ዓለም ለእሳቸው ተፈጥራላቸው፣ ግን ውሏቸው ከመሳኪኖች ጋር፣ ከየቲሞች ጋር፣ ከድሆች ጋር፣ ከሴቶች ጋር ጭምር ነበርና መሰረታችን መለስ ብለን ብናይ መነሻችን ምንድን ነው? ከአፈር ነው የተፈጠር ነው። መጨረሻችንስ ምንድን ነው? መልሰን ወደ አፈር ነው እና ከየት ተነስተን የት የሚለውን ካያንድ ሰው ኩራትን ያጠፋል ብዬ አስባለሁ። እንግዲህ ያው እኔ የምጨምር የለም አብዛኛውን ነገር ጠቅሰሽዋል እና ያው በዚህ ላይ ሁላችንም ጥንቃቄ ማድረግ አለብን። ያው ሞር ደግሞ እኔ የማተኮረው እና ብዙዎቻችን ላይ ያለብ የማስበው ነገር እውነት በሆነ ሀቅ በሆነ ጉዳይ ላይ ያው ሀቅን አለመቀበል ነው እና ብዙውን ጊዜ እንበልጣቸዋለን ብለን የምናስባቸው ሰዎች ሲሆኑ በእድሜም፣ በአመለካከት፣ በትምህርት ምናምን ሊሆን ይችላል። በርአት እና ሀቅ ሲናገሩ ዝም በል አንተ ምናምን እንላለን። ምናቀህ ነው ምናምን እንላለን። እና ይሄ ደግሞ ያው ከኩራት ነው። ረሱ ሰፊ ነው። እንዲሁ ነካ ነካ ለማድረግ እና ተመልካቾቻችንን ለማስታወስ ያክል ነው። ስለዚህ እንግዲህ አላህ ከኩራት ይጠብቀን ለማለት እወዳለሁ። ከቲማችን ጭምር የሚያበላሽ ስለሆነ ልንጠነቀቅ ይገባል። እንግዲህ አለመኩራት የሚባለውን እንዴት እናመጠዋለን ነው፣ አይደለም? አለመኩራት ማለት ታናናሾቻችን ወይም ደግሞ ከኛ በታች ያሉ ሰዎችን ማክበር፣ መሻይኾችን ማክበር፣ ለወላጅ ለቤተሰቦቻችን ታዛዦች መሆን፣ ለጓደኞቻችን እንደዚህ በመልካችን በገንዘባችን ባለን ነገር አላህን የሰጠን ያንን ረስተን ግን ከራሳችን እንደመነጭ አድርገን ራሳችን የበላይ አድርገን ሳንቆጥር ሙተዋዲዎች ሆነን ከአላህ ደግሞ አጅሩን ፈልገን ኩራትን እናስወግድ። የዛሬው መልእክታችን ነው። ቀሪ ፕሮግራሞቻችን ቀጣይ የሻይ ቡና ፕሮግራማችን ነው፣ ወይም ደግሞ የቡና ፕሮግራማችን ነው። ወደዛው እንሄዳለን አብራችን ሆኖ ውድና የተከበራችሁ ተመልካቾቻችን ከቡና ሰዓታችን ላይ ደርሰናል። ዛሬ በቡና ሰዓታችን ደግሞ ሁላችም አብዛኞቻችሁ የምትወዳቸውን የምታከቧቸውን እጅግ በጣም ምሳሌ የሚሆኑ በተለይ ደግሞ በወጣትነት ዘመናቸው ጊዜያቸውን ተጠቀሙ ተብለው አሁን ላይም ደግሞ ባለው የሶሻል ሚዲያ አማካኝነት እጅግ በጣም ብዙ እህቶች ወንድሞችን እያስተማሩ እየቀየሩ ያሉ ሼካችን አሉ እንደዚሁም እንደ ሀገርም ደግሞ ሀይቅ ላይ በስፋት ይታወቃሉ ሼካችን አሽ ሼኽ አብዱሰመድ ጋር ቆንጆ ቆይታ እናደርጋለን ሼካችን እንኳን ደህና መጣችሁ ጥሪያችንን አክብራችሁ ስለመጣችሁ እጅግ አድርገን እናመሰግናለን አላህ ያቆየልኝ። እንግዲህ ያው ወደ ቡና እየሄድሽ መሰለኝ ከቡና በፊታችን ያው ምናውሳው ርዕስ ዛሬ ከሽህ ጋር ምን ይሄዳል ብለህ ታስባለህ? ስለምን ብናውሳ ያው እንግዲህ በዋናነት እንደው ስለ ወጣትነት ብናነሳ ቆንጆ ይመስለኛል። እንግዲህ ያው ወጣትነት ትልቅ ነገር ነው፣ በሕይወታችን ውስጥ የምናገኘው በጣም ትልቅ እድልም ነው። ስለዚህ እንዴት መጠቀም አለብን፣ ወጣትነት ምን ይመስላል የሚለውን ሽኻችን ጋር ትንሽ ብንወያይ በጣም ቆንጆ ይመስለኛል። ርዕሱን ከተናገርን ደሞ ደግሞ ነቃ ብለን እንድንወያይ ያንችን ቡናሽን እንግዲህ ጀባበና እንደተለመደው፣ ብስሚላህ ቡና ጀባ። አወል ጀባ ቃህዋ ጀባ።

እንግዲህ ያው ቆንጆ ቡና ጠጥተን ተመልሰናል። ያው ማኢዳ እንግዲህ አሪፍ ቡናን ያፈላችው። እንግዲህ ሼካችን ቅድም ጥቀስ እንዳደረግነው ወጣትነት ጋር ተያይዞ እንግዲህ አንዳንድ ፖይንቶችን፣ ነጥቦችን ብናነሳ ብለን አስበናል እና አንቱ ወጣትነትን እንደው እንዴት ታዩታላችሁ፣ በምን ትገልጹታላችሁ በሚለው ብንጀምር። ያው ቢስሚላህ አልሐምዱሊላህ፣ ወሰላቱ ወሰላሙ ዓላ ረሱልላህ። ወጣትነት በቅድሚያው ጊዜን ነው መግለጽ ያለብን። ወጣትነት ስንል ጊዜን ነው መጀመሪያ ማውራት ያለብን። ጊዜ የሚባለው ነገር የወጣትነት የእድሜ ቁራጭ ነው። ምክንያቱም አንድ ሰው ለአካለ መጠን ከደረሰ ከ15 ዓመት ገደማ ጀምሮ እስከ 30 ዓመቱ ያለው የወጣትነት ጊዜውን በአግባቡ ሳይጠቀምበት አለፈ፣ ጊዜው ማለት አስራ አምስት ዓመቱን አቃጥሏል ማለት ነው፣ ሳይጠቀምበት። ወጣትነት በጣም ወሳኝ የሆነው የእድሜ ክልል ነው። ሁሉም ነገር የሚያምርበት፣ ቢሰራ የሚያምርበት፣ ጅሃዱ የሚያምርበት፣ ሁሉ ነገር የሚያምርበት፣ አብዛኛው መሻይሆች ቅድሚያ ሲገለገሉበት የነበረው እድሜ ነው። ወጣትነት የዚያን ያክል ነው። እኔ ግንዛቤ በሚገርም ሁኔታ ነው የገለጻችሁት። እንግዲህ ወጣትነት ምን ለማበት ወይም ደግሞ ምናድግበት አለበለዚያም ደግሞ ምንወድቅበት ነው። ምናልባትም ከመሻይኮች ጋር ስታያይዙ እንደነበረው ቀድመን ያልከሰብነውን ሽምግልና ላይ ከደረስን በኋላ ከቁጭት ውጭ ሌላ ሊወልድልን አይችልምና የነቢያቶችን ፈለግ ብናይ፣ ሶሓበቶችን ብናይ፣ በተለይ ደግሞ እንደ ሸሪያችን እንደ እስልምና ስናወራ ብዙ የወጣትነት ዘመናቸው በምን ተጠቀሙት? ምን ሳሳኩበት? እስኪ ከነሱ እንጀምር፣ መሰረታችን እነሱ ስለሆኑ መሻይሆች አብዛኛውን ስንመለከት ቁርአን በአስር ዓመታቸው ወይም ደግሞ በአስራ ሁለት ዓመታቸው ሐፍዘዋል የሚል ነው ታሪኩ ምንሰማው ገና ሰዎች እያቀፏቸው በትከሻቸው ይዘዋቸው በሚሄዱበት ወቅት ሰፈር እንደወጡ ነው የሚሰማው። እንደ መሻይኮች አመጣጥ ስንመለከት 18 ዓመት ሲሞላቸው ደግሞ ለፈትዋ የተቀመጡበት ሁኔታ አለ። ብዙ ዑለማዎች ስናይ እንደዛ ነው። ለፈትዋ ብቁ ሆነዋል የሚባሉት 18 ዓመት ላይ ነው። ትልቅ ስራ እንደነ መሐመድ ዱል ፋቲህ ያለውን ስንመለከት አሁን ወጣት ነው። በወጣትነት በዛ እድሜ ከአባቱ አብዛኛውን ወጣት ስንመለከት በተለይ በአሁኑ ዘመን እናትና አባቱን ማን ውለደኛ አለ እያለ ሳንቲም በሚጠይቅበት እድሜ ላይ ሙሐመድ ብኑ ልፋቲሕ ግን አንድን ትልቅ ሀገር የመክፈት እድሉን አግኝተዋል። ይህ ማለት እነዚያ የሰሩበትና እነዚህ አሁን ያለነው ደግሞ ወጣት እያደረገ ያለውን ስናይ በምን አይነት ቀረፃ ቢያድጉ ነው ምን አድርገው ቢያንጿቸው ነው ቤተሰቦቻቸው ምን ያክል የሀገር ፍቅር፣ ምን ያክል የሃይማኖት ፍቅር ቢሰብኳቸው ነው ከልጅነት ጀምሮ እንደዚያ የሆኑት የሚለውን መረዳት አያዳግትም ይመስለኛል። ምክንያቱም ሁሉንም አብዛኛውን ስንመለከት ከልጅነት ነው በቃ የሚወጣ እንጀራም ይባለዋል፣ ከመጣዱ ያስታውቃል ይባላል ከታች ጀምሮ ነው። እና በዚህ መልክ ነው ያው ባጭሩ ስገልጾ ይህን ያክል ነው። ከልጅና በጣም ይህ የሚገርም ነው አንዳንድ እንዳላችሁት አሁን እኛ አሁን በዚህ ሰዓት ያለውን ወጣት ስንመለከት እና የበፊቱን ስናነጻጽር በጣም እንጃ ልዩነቱ በጣም የሚያጅብና የሚገርም ነው። እና እስኪ እንደውም አይዳ ምን ታያለሽ? ያው ሸካችን እንደጠቀሳችሁት እንግዲህ ተርቢያው ላይ ዝቅ ሊል ነው ማለት ነው። የወጣትነት እድሜን በአግባቡ ለመጠቀም ሲባል የግዴታ መሰረት ሊኖረው ይገባል። ስለዚህ ወላጆች ላይ መልእክት ይኖረናል ማለት ነው። ወላጆች ልጆቻቸውን እንዴት አንጸው ስለ ሸሪዓ በምመልኩ ልጆቻቸው ላይ ትኩረት አድርገው ዱንያዊውን ብቻ ሳይሆን ዓለማዊም ብቻ ሳይሆን አኸራዊ ጉዳይ ላይም የቤት ስራ አለባቸው ማለት ነው። ስለዚህ ወላጆችንም ደግሞ እዚህ ጋር ልናካትት ይገባል ማለት ነው። እንዴት እናሳድጋቸው፣ ወጣትነታቸው እንዲጠቀሙበት። አው እዚህ ጋ እንደ አሁን ይህንን ስትይ አንቺም እንደ እናት የምትረጁ አንድ ታሪክ ትዝ አለኝ። አንድ ሼህ ያወሩን ታሪክ ነው። እኔ ብቻ ሳልሆን ቂርአት ቦታ ላይ ሌሎችም አብረውኝ የነበሩ ከሀምሳ በላይ የሚሆኑ ሰዎች የሰሙትን ታሪክ ነው የምነግራችሁ። አንድ ሀገር ላይ አሉ ሼሁ አረብ ናቸው እሳቸው። አንድ ሀገር ላይ የሆነች ሴት ነበረች አሉ። ይቺ ሴት ባሏ ሞቶባት ልጆቿን በየቲምነት ነው ያሳደገቻቸው። ሶስቱም ወንዶች ናቸው አሉ። እድሜያቸው ለትምህርት ሲደርስ ትምህርት ቤት አስገባቻቸው። ግን ሃይማኖታዊ ነገር ምንም ሰምተው አያውቁም አሉ አንዱን በጀርባዋ አንዱን በእጇ እየያዘች በጣም ወርዳ አንድ ሴት እንግዲህ ብቻዋን ባል ሳይኖር ምንም ስራ ሳይኖራት ልጅ ለማሳደግ ውሃ መሸጥ አለ የተለያየ የወረደ ልፋት የሚጠይቅ ስራ ሰርተው ነው የሚያሳድጉት። በዚያ መልክ አሳደገቻቸው። ነገር ግን አብራ እያደረች እንዲያጠኑ እያደረገች ጥሩ ደረጃ ላይ ያደረሰቻቸው አስራ ሁለተኛ ክፍል አጠናቀቁ። ያው ከሰዓታችን አንጻር እንዲሁ ሆኖ እንዲህ እያለ ማርዘሙ ስለማያስፈልግ አስራ ሁለት እንዳጠናቀቁ በጥሩ ውጤት ነበር የተመረቁላት። አሉ ወደ ዩኒቨርሲቲ ገቡ። በጥሩ ውጤት ተመርቀው ስራ ያዙ። ነገር ግን ይህን ያህል ሲያልፍ ሃይማኖታዊ ነገር ነግራቸው አታውቅም። በቃ ዱኒያቸው እንዳይበላሽ ብቻ የዱኒያ ፍቅር ልባቸው ላይ እንዲኖር ማጥናት ማ መከረቻቸው። ለትዳር ደረሱ እና ሶስቱም አገቡ። ነገር ግን ሶስቱም ያገቧቸው ሴቶች ያቺ ባልቴት እነሱን ስታሳድግ ያች ሴት ወገቧ ጎብጧል፣ በጣም ልፋታ። ያን ያክል ስለለፋች ሰው አስፈለጋት። በዚህ እድሜ ላይ የሶስቱም ሚስቶች እናታችሁን አንፈልግም አሉ። የኛውም እናትህን ከያዝክ ወይ እኔን ወይ እናትህን ምረጥ፣ የዚያችን የዛኛውም እንደዚያ። ሁሉም መጨረሻ ላይ በተራ እንያዝ አሉ። ተራ ገቡ በወረፋ ይሄኛው ጋር የተወሰነ ቀን፣ ያኛው ጋር የተወሰነ ቀን ስትል መጨረሻ ላይ የአንድኛው ተራ ደርሶ ተራውን የጨረሰው ይዞ መጣ እናቱን። በቀዳዳየው ወንድሜ እናቴን ይዞ እየመጣ ስለሆነ እንዳትከፍችለት፣ ዝም በያላት ሚስቱን ዝም አሉት። ቆረቆረ፣ የሚከፍትለት ሲያጣ በር ላይ ጥሏት ሄደ። ጠዋት ላይ ሲከፍቱ ግን በር ላይ ሙት አገኟት ይላሉ። ዱንያ ብቻ። አሁን አብዛኛው ሰው ልጅ እንዳይርበው፣ ከሰው እንዳያንስ፣ ስማርትፎን እንዲይዝ ዩኒቨርሲቲ ሲገባ ደግሞ ላፕቶፕ ይዞ እንዲሄድ፣ ይሄን ነው እንዳይረው ነው የሚጨነቀው። ቀብር ሲገባ ይዞት የሚገባውን ግን ትዝ አይለውም። እና ይሄ ነው ወላጅ ከልጅነት ጀምሮ ትልቅ ሰው አክብር፣ ሰው ሲመጣ መነሳትን፣ እጅ ማስታጠብን ከዚህ ጀምሮ ነው ማክበርም። አሁን አንዳንዱ ሰው ልጁ ቸር እንዲሆን ይወዳል፣ ግን የሆነ ለየት ያለ ነገር አቅርበውለት ሊመገብ ሲል ጓደኛው ከመጣ ጓዳ ገብተህ በላይ ይሉታል። እንዴት ነው አሁን? ጓዳ ግባና ጨርሰው አፈንጠር አድርገህ ሂድ ነው የሚሉት። ሊጨዋት ሲወጣ ለጓደኛ እንዳያካፍል እኮ ግን፣ እነዚህ ሰዎች የሆነ ሁለት ነገር ሰጥተው አንዱ ለጓደኛ ስጥ እያሉ ቸርነት ቢያስለምዱ ቸሩ ነው ያድጋል። ያል ይሄ ነው የወላጅ አስተዳደግ፣ በጣም ወሳኝ ነገር ነው ላሉ እና እንደው ያነሳችሁት ነገር በሁላችንም ቤት ውስጥ ያለ ነገር ነው። ሁላችንም በእንደዚህ አይነት መንገድ ነው ልጆችን የምናሳድገው። ግን በኋላ ወጥተው ትልቅ ስራ እንዲሰሩ ትልቅ ሰው እንዲሆኑ እንመኛለን፣ እንፈልጋለን ግን የምንሄደው መንገድ ተቃራኒ ነው ከዛኛው ጋር እና ያው በዕልሙም ጉዳይ እንደዚሁ ይመስለኛል። እስኪ የተወሰነ አንሶት በተለይ እንዳላችሁት እልምን ሳያውቁ ልጆች ሲያርጉ በኋላ በጣም አስቸጋሪ ሆን ይመስለኛል። አዎ፣ እሱም እንደዚሁ ነው። እንግዲህ አንድ ሐዲስ ብናይ አላ ኩልኩም ራዒን ኩልኩም መስሉን አን ረዒየቲህ ኩልኩም አለከ ማንኛውም ሰው የራሱ የሆነ ኃላፊነት አለበት። አንድ ሰው በልጆቹና በቤተሰብ አባላቱ ላይ ኃላፊነት አለበት። ወመስኡሉን አን ረዕየቲ ይጠየቅበታል ያን ነገር። አንድ ሴት በባሏ ቤትና በልጆቹ ኃላፊነት አለባት። በልጆቹ ሲባል አልሆነው እሱ ስራ በሚወጣበት ጊዜ መጥፎ ነገር እንዳይለምዱ ክትትል ማድረግ አለባት። አሁን አንዳንድ እናቶች እዚህ ጋር አባት ወጣ ሲል የሆነ ቦታ እንዳትሄድ ብሎት ከሆነ ልጁን ወይ፣ በተለይ ሴቶች ላይ የትም ቦታ እንዳትሄጂ ተብላ ከሆነ ብር ሰጥታ አባትሽ ሳይመጣ ቶሎ ተመለሽ ብላ የምታስወጣናት አለችው። እሷ እኮ ለልጇ እንደተቆረቆረች ነው የምታስበው። ግን ዋ ስንመለከት የተወሰነ ጊዜ ከሄደች በኋላ ያ ነገር እሱ ሲሆንባታል መውጣት እስከሚያቅታ ደረጃ ትደርሳለች። ዕልምም ላይ ከልጅነቱ እየመከሩ እያስተማሩ ካሳደጉት ኋላ መቼም አይጠፋ። አንተ ለሆነ ዓላማ የምታቅደው ከሆነ አንድን ነገር እኮ ይህ እንደውም እዚህ ሀገራችን ላይ አብዛኛው በገጠር ሲኖር የነበረ ማህበረሰብ ነው። ለዚያ የሚረዳኝ አንድ ነገር ልንገራችሁ። ያው እናንተ ያን ያክል ከተረዳችሁት አላውቅም። አንድ ሰው በገበሬዎች ስንሄድ የሚያርሱበት ነገር አላ፣ ሞፈር የሚባለው። ለሞፈር የታቀደ አይቆረጥም። ለትልቅ ዓላማ ታቅዶ አልኮ ይመለላል። ያስተካክሉታል፣ እንዳይጎብጥ ያስተካክሉታል። ዝም ብሎ ደግሞ ለማገዶ የሚፈለግ ከሆነ እንትን ስለሆነ ምንም አዩትም ሲደርቅ ይማገዳል ነው ዋናው ነገር። እና ለትልቅ ዓላማ ልጅህን መቼም ለትልቅ ዓላማ ነው የምጠብቀው። ልጅሽ ትልቅ ዓላማ ደርሶ ማየት ደስ ይልሻል። ትልቅ ቦታ የሚደርስበትን ማመቻቸት የአንቺ ስራ ነው። ስለዚህ ኃላፊነት ሴትን ልጅ ኃላፊነት አለባት። ከኃላፊነቱ መካከል ማስተማር አንዱ ነው። ማስተማር ብዙዎች በእናቴን ነው የቀራሁት የሚለው አሉ እ የአብዱልቃድር ጀላኒይን ታሪክ እንደምናየው አብዱልቃድር

ከማአከ ሲሉኝ አርበዒነ ደናኒር አልኳቸው። ሳይዋሹ ተናገሩ። አላመናቸውም። አንደኛው ለቋቸው፣ ሁለተኛ ደግሞ ያዟቸው። ስንት ይዘሃል ሲሏቸው ለዚያም ሐቁን ተናገሩ። ወደ ራእሳቸው ወሰዷቸው፣ ወደ ሽፍቶቹ አለቃ። እዚያ ሲደርሱ ስንት ይዘሃል ሲላቸው አሁንም ሐቁን ተናገሩ። ፈትሹት ሲባል አርባ ዲናር ተገኘ። የዛኔ አርባ ዲናር በጣም ብዙ ብር ነው። እንዴት ማ ሐመለከ አላ ሀዛ አላ ስድቅ አላቸው። እውነት እንዴት ተናገርክ? ህፃን ልጅ ናቸው እኮ እንደውም በባለፈው ጦርነት እኮ ብዙ ሰው እቃ ሲያሳልፍ የነበሩ በምንድን ነው ልጆቻቸው ዳይፐር እየደበቁ ወይም ደግሞ ልጆቻቸው ኪስ እያስገቡ፣ ህፃን ልጅ አይፈተሽም በሚል ማለት ነው። እኚህን ሰው አልያዝኩም በል ብለው ማሳለፍ ይችሉ ነበር እኮ እናት ግን እውነት እንዲናገር ስላደረጉት አብዱልቃድር ጄላኒ እውነቱን ተናገሩ። ሲፈተሹ ተገኘ። ለምንድን ነው እውነት የተናገርከው አላቸው። አይ ስወጣ እናቴ ሀቅ እንጂ ውሸት ላልናገር ቃል አስገብታኛለች አሉ ስለዚህ እኔ የእናቴን ቃል መብላት ያስፈራኛልና ነው ሲሉ፣ አንተ የእናትህን ቃል መብላት ነው ያስፈራህ? እኔ ግን የጌታዬን ቃል በልቼ ጌታዬ ያዘዘኝን አምጪ ይኸው በሽፍትነት እየተዳደርኩ ነው። ከአሁን በኋላ ሽፍትነት በቃኛለና ፈታበ ኢለላ ተውበት አደረገ። ተከታዮቹም አንተ በሽፍትነት ላይ መሪያችን ነበር፣ ዛሬ ደግሞ በተውበት ላይ አንተ መሪያችን ናሉና ሁሉም ቢማዛ ቢበረከት ይሱ የሱዱክ በረካው እዚህ ነው ግን ያ በረካ እንዴት ተገኘ ነው አሁን ማስተላለፍ የፈለግኩት ያ በረካ እንዴት ነው የተገኘው እናትየዋ መናገሯ ነው ዛ ቃል ባታስገባቸው ኖሮ የሚለውን ነገር መረዳት እንችላለን ስለዚህ ቤተሰብ እናትና አባት የሚያመጣው የሚናገረው ነገር የሚያስተ አሁን አብዛኛው እናትና አባት ጭቅጭቅ እንኳን ካለ የተወሰነ ልጆቹን አስተኝቱ ልጆቹን ወደ ሆነ ቦታ አለኩ አንዳንድ ያታይም ለሆነ ልጅ ሳንቲም ስሰጥ እኮ ለግነት አስለምድብኛ ለ ይላሉ ለግነት አስለምድብኛ ለተው ይላሉ። እናቶች እንዲህ ግን ጓደኛ ዋጋ ሰው ስታማ ከፍታ ስታዳመጣት ዝም ይላሉ። እየደበለቁ ልጆች አብሮ ያማሉ። ማለት ሀሜት እያሰለጠሟቸው ነው ከልጅነት ማለት እና ለራስ ማማት ይቻላል ማለት ሳይሆን ሁሉም መተው አለበት። የበለጠ ደግሞ ለምታሳድገው ልጅ መጠንቀቅ አስፈላጊ ነው እና ወላጆች በሃይማኖታዊ ትምህርት ከልጅነት ጀምሮ ቢያስተምሩ ይጠቀማሉ የሚል ምክር ነው ያለ። ስለዚህ አሁን ትልቁ ነገር እንደው እናትና አባት የነሱ ባህሪና ስብዕና ይመስለኛል፣ አሁን ከተነሳውም ታሪክ አንጻር። ምክንያቱም አሁን እኔ ለምሳሌ አንድ አባት ለራሱ ዒልምን ብዛም ለመፈለግ ሳይፈልግ ብዙ ሰዓት ዱንያዊ ነገር ላይ እያጠፋ ቤትም ደግሞ ሶላት ላይ የተለያዩ አይባዳዎች ላይ የተዘናጋ ልጁ እንዲጠነክርለት መፈለግ ከባድ ይመስለኛል። ለምን ልጆች ስለሚያውያን ነገር አዎ። ብዙ ጊዜ ልጆች ነጭ ወረቀቶች ናቸው ይባላል። አይደለም የተናገርከውን ይይዛሉ። ስትሰራ የምታሳያቸውን ነገር ነው የሚያድግባቸውና ሕፃን ልጆች አሁን ብዙ ጊዜ ካያቸው ቀድሞው የሚተገበሩት ተግባር ካንተ ምንድነው? ሶላት መስገድ አይደለም። ዝም ብለው ጎንበስ ቀና ይላሉ። ውዱ እናደርግ ምናምን ይላሉ። ለምንድን ጧት ማታ እንትን ስለሚከታተሉ። ስለዚህ ጥንቃቄያችን ለወጣትነታቸው ዋና መሰረቱ ከታች ነው እና ከታች በደንብ መኮትኮትና ማሳደግ ይኖርብናል ማለት ነው። እንግዲህ የዲን እውቀት ያው ምንም ወደኋላ ሊባልበት የማይገባ ነው። ዲን ላይ ሙሉ ነገር ሁሉም ነገር አለ። በገንዘብ አጠቃቀም ብንል፣ በትዳር ብንል፣ በስኬታማነት ብንል እና ኢስላም ደግሞ ልዩ አጽንኦት የሚሰጠውም ስለሆነ ማለት ነው እና የወጣትነት ጊዜንም ሸይኽ እንግዲህ ከነቢያችንም ከሶሀበቶችም ብዙ የምናየው ነገር አለ ወጣትነት ጊዜ ካለፈ በኋላ ቁጭት ላይ እንደሚያስገባ አሀዲሶች ካሉ እነሱንም ድቀሱልን አንድ ሰው እቅተኒም ምሰን ብለ ምሲን የሚለውን ሀዲስ ብቻ ለው ተደባሮ አለከፋ እቅተኒም ማለት ምንድነው ያልፋል ማለት እ ስለሚያልፍህ እ ተጠቀሙ የተባለው አልፎ የምትፀጸትበት ወቅት አለ እያሉ እ ያ ማለት ሸባበከ አብለ ሀራሚ ወጣትነትህን እርጅና ሳይመጣ ለምን እርጅና ሲመጣ መሮጥ ያምራል። እርጅና ሲመጣ ያን በፊት ትሄድበት የነበረውን ተራራ ወጥቼው ነበር ወይ የምትልበት የሆነ ዕልም ደግሞ ከዚያ በላይ ምክንያቱም መልዕክተኛው ለ ላ ሰላ ለሙ ዕልሚ ፈሪደቱን ዐላ ኩሊ ሙስሊም ሲሉ ለአካለ መጠነ ደረሰው ላይ ሁሉም ላይ ሁሉም ላይ ምክንያቱም ዕባዳ ሊያደርግ ነው የሚቀራው ለዕባዳ ነው። ሳይቀር ኢባዳ ያደርግ። አሁን ብዙ ኢባዳ ዋናው መሐባ ነው የሚሉ ሰዎች አሉ። ዋናው መሐባ ነው መሐባ ነው ብቻ ውደድ፣ ሌላው ነገር ተከታይ ነው ይላሉ። አይ መሐባ እኮ ያለ ዒልም ሊመጣ አይችልም። መሐባው የሚመጣው ምን ሲሆን ነው? የአላህና የነቢዩ ዓለይሂ ሰላቱ ወሰላም ውዴታ ዒልም ጋር ተያይዞ ነው የሚመጣው። ለምን መውደድ ማለት ምንድን ነው? ኢትባዕ ጋር ሲሆን ነው።